ይሄንጂ ዳመር እት ማንንም ይሄ ጁሌራ እናንተ የመኖር ያደረገው እነዚህ የምታዩት ሰዎች የት የሄዱ ይመስላችኋል? ዘመቻ ጦርነት፣ ቀዝቃዛው ጦርነት ወደ ስደት እየመጡ ነው። አይገርምም። ቆይ ኢትዮጵያ ያለ ህዝብ ቀርታለች እንዴ? ይሄን በቃ በባህር እየመጡ እንደዚህ የእንትን እሳት ይሁኑ የአሳራት ይሁኑ የባህር ሳት ይሁኑ። አሰላሙ አሌይኩም ወረሕመቱላሂ በረካቱ። እንደም ኩርስቶ ነገኖች። ሰላም ሰላም ብያለሁ ለከዶ ጅማ ቲዩብ ባዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቺርስ እስቲ ማለት ከድሮ በእኛ ጊዜ ማለት ነው ምንም ነገር ሳትማሩ እዚህ መጣችሁ። መዳም በእጅ ይሄን ያን አባያ ሀደ ካሳ ሀደ ምናምን እያለች ላስተማራች ላስተምረቻችሁ ማለት ነው። ከስር ኮመንት ላይ ጻፉልኝ። ተምራችሁ ደግሞ እንደዚህ ተምራችሁ የመጣችው ሰዎችም ማለት ነው ከስር ኮመንታችሁን እፈልጋሉ ጻፉልኝ ማለት ነው። እና አንደኛ ነገር እንደ ኢትዮጵያ ኤምባሲ ያስደፈረን ነገር የለም ማለት ነው። ሲቀጥል እኛ ለቤት ሰራተኝነት እንጂ ወይ ደግሞ እንትን ምንድን ነው ሲስተር፣ ይሄ ሲስተሮች አይደለንም። የታመመ ሰው ለማከም አሮጌት፣ ለማንሳት፣ ለማውረድ፣ ለማውጣት እንደዚህ በቃ እንደሚታሰበው፣ እንደዚህ ቀልድ ነው እንዴ? እኔ ወሽመጤን ልቁርጥ ነው። እንደዚህ ሰልጥኜ አሮጌት፣ እንዴት ታማሚ እንዴት እንደማነሳ እኔ ምን ለሙስተሽፋ ነው እንደሚወስዱኝ ወይ ላክም ቤት ነው እንደሚወስዱኝ ለቤት ሰራተኝነት እንጂ ጭራሽ እንደው አላህ ስብሃነ ወተዓላ እነሱ የታማሚያቸውን እንደዚህ የምታወጡ የምታወርዱ አላህ ያደርጋችሁ። ወላሂ ላዚም እንኳን ሳያረጁ አርጅቶ አይደለም ሳያረጁ ቀርቶ እራሱ እኮ እንደዚህ የሰውን ብሎን ነው የሚፈቱት። አስባችሁታል። እኔ እንዶ አልሐምዱሊላሂ ረቢል ዓለሚን እዚያ አገር ስንት ዓመቴ አንድ ቀንም አሮጊት አጋጥሞኝ አያውቅም። አሁንም እንደ መጨረሻ አይን በቃ ውፍ እና ህፃንም እንደዚህ፣ ህፃን ልጅ ከተወለደ ጀምሮ አሳድግ ያላቅም። አልሐምዱሊላ ረቢል ዓለሚን መጀመሪያ ስመጣ የተወለደችዋ አንድ ሁለት ዓመቷ ናት። አረብ ስመጣ እዚ አገር ስመጣ ማለት ነው። አንድ ሁለት ዓመቷ ናት። አንዳ ደግሞ አራት ዓመት ነበሩ ስመጣ። ከዛንስ ትዮ እናት ያልወለደችም እሱንም ሉልት ሰራተኛ ነበረ። አንድ ዋጃዋ እኔ ልጆቹ ምናምን አጫውታቸዋሉ ምናምን አድጓሉ ገብቷቸዋሉ። አራት ዓመትና ሁለት ዓመትና እንደዚህ አይነት ነገር አላጋጠመኝም። አልሐምዱሊላሂ ረቢል ዓለሚን ሲቀጥል ግን ለሐኪም ቤት ነው እንዴ የምንወሰደው እንደዚህ አይነት ነገር፣ ሰልጥናችሁ የምትመጡ ሰዎች በእንትናችሁ ምንድን ነው፣ በጭንቅላታችሁ ሴቭ ማድረግ አለባችሁ። ወላሂ ለዚህም በጣም ነው የሚከብዱት። ልክ እንደዚህ እንደምታነሱት እንደምትመልሱ አይደለም። በዚህ ላይ ደግሞ ይጨቃጨቃሉ። ወላሂ አንዱ የራሳችንን ሕይወት ይስጠን ከነዚህ ማለት ነው።

ላ ሽክራንሽክራቸእንዳታስቁኝ ሽሩሩሩር ለማለትም ስልጠና ያስፈልጋል። ተጫወቱብን እኮ ድሃ ናቸው ብሎ ማለት ነው። እኔ እኔ የሚመጡት ልጆች ደሞ አይታችኋል ወላሂ ዝም ማለት ነው። እኔ አስረኛ ክፍል እንኳን ያጠናቀቁ አይመስሉኝም ማለት ነው። በጣም ትናንሾች ናቸው ምናምን ይሄን ነገር መንግስት አንድ ሌል ይገባል ማለት ነው። በጣም ነው የሚያሳዝነው። ጭራሽ ሽሩሩ እያላችሁል በነገራችን ላይ አንዳንድ እንትኖች ምናምን በጣም አሪፍ ነው በተለይ እንደዚህ በጣም ከገጠር ምናምን ለሚመጡ ምንም ለማያውቁት እና ብዙ ታሪክ እራሱ አለ እንደዚህ አይሲ ምናምን አይቶ የሚደነግጡ ይሄ ሙከይፍ የድሮ ሙከይፍ አለ አይደል የድሮ አይሲ ካሜራ እየመሰላቸው አንድ ራሱ ስንት ቀን ሙሉ ልብሴን ሳልቀይር እንትን ሙከይፍ ካሜራ መስሎኝ እንዳለችው በጣም ብዙ ትውስታ አለ እና እንደዚህ መጸዳጃ ክላስ ምናምን ነገሩ አሁን ላይ አልሀምድሊላህ እንደ ድሮ አይደለም። በስልክም በምንም ያሉ ክፍለ ሀገር እንትን የገጠር ልጆች ራሱ ቢሆኑ ግን ደግሞ እንደዚህ ወጣ ያለ በዚህ ልክ እንትን በቃ ልክ አለ አይደለም ለቤት ሰራተኝነት የኩሽና ብቻ ነው የሚያስፈልግ ምን ስለሆነ ነው እኔ

እና ይሄ እንትን መለካት ምናምን ምናምን ምንድን ነው ነው፣ ወይስ ደግሞ ደሞስ እየተጨመረላቸው ነው የሚመጡት። አሮጊት እንዴት እንዴት እንደማንሳት ይሄ ነገር እንዴት ነው? ተገቢሮ ትላላቸው ያኔ ግን የሆነን ነገር ያላወቃችሁትን ነገር ማወቅ አንድ ቀን ይጠቅሟቸዋል። ግን እኔ እነሱ የት ሄደው ነው እኔ አሮጊቷን ደግሞ አምለካ አንትምል ነው ወይስ ለአንድ አሮጊት ተመድባችሁ የምትመጡ ከሆነ ሺ ምናልባት ግን እሱንም ከአመት በላይ አትሰሩም። እነሱን ወደ ላይ ወረታች ስታነሱ በጣም ነው የሚካበዱት። እናቴ እንዴ እኔ ገና በልጅ አቅሜ ባልበላ አንጀቴ እነሱን ማነሳ ማውጣው በዚህ ግዙፍ ግዙፍ ሰውነታቸው እንዴ

ሰው ህይወትን እያበላሸ ነው። እሱን እንደውም በደንብ አድርጎ ቢያስረዷቸው አሪፍ ነው ብዬ ነው አስበው እና በተረፈው እንግዲህ እንደዚህ ሳት እንትን ሳትንገላታችሁ የመጣችሁ ትርፍ ብያለሁ። መዳም ታሊ ወዲ እያለች ላስተማረቻችሁ ማለት ነው እነ ሆ እኔ ገረመኝማ በአንዳንድ ቦታ አሪፍ ነው። ግን እስቲ አስተያየታችሁ ምን ትላላችሁ? እንዲህ ጭራሽ እንዳታስቡት እንደው አሮጌት ይዛለሁ ብላችሁ ከሀገራችሁ አትምጡ። ወለህላዚም በጣም ከባድ ነው። እንደዚህ እንደምታስቡት ቀላል አይደለም። ሰልጥኛ ረውጊት አንድ አመት እንትን ስትሉ እናቴ አገር ገብታችሁ መውለድ አትፈልጉም እንዴ? ከጥቅም ውጭ ነው የምትሆኑ። እንደዚህ እንደሚታሰበው እንደዚህ